ዛሬ ይዤላችሁ የመጣሁት ይህን የመሰለ መራሲ አሰራር ነው ማለት ነው። መራሲ ለማታቁ ውድቶቼ ይህን መሰለ መራሲ አሰራር ይዤላችሁ መጥቻለሁ። በጥሞና ተከታተሉኝ ማለት ነው። ውዶቼ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች አህለን ወሳህለን ያ መርሃባ ብያለሁ። ውድ ቤተሰቦቼ ላይክ ሼር ሰብስክራይብ በማድረግ እያበረታታችሁኝ ቪዲዮን በጥሞና ተከታተሉኝ ማለት ነው። ይህን የመሰለ መራሲእ አዘጋጅቻለሁ ዛሬ። እስኪ ምን እንደሚመስል በኮመንት እንድታሳውቁኝ ማለት ነው። ዛሬ የማሳያችሁ መራሲእ ይባላል ማለት ነው። ውድ ቤተሰቦችን እንሻላ ይኸው አዘጋጅቻለሁ ሁሉንም ይሄ ፊልፊል ማን ነው ቃሪያ የማይፈጀው ቃሪያ ማለት ነው የፈረንጅ ቃሪያ ፊልፊል ሮሚ ሽንኩርት ነው በሰል በማጥ በይብ ከዛ ምን እናደርጋለን መሰላችሁ እንደዛህ አድርገን እናዝ አዘጋጅተናል ይሄው መጥበሻው አዘጋጅቻለሁ ኢንሻላህ እንዴት አድርጌ እንደማዘጋጀው አሳያችኋለሁ ማለት ነው ውድ ቤተሰቦች ከዛ እንደዚህ ተረኩት። እንሻአላ ያው በአንድ ጊዜ ነው እንትን እምለው ስለማይመቸኝ ማለት የሚቀርጠውላችሁ ውጭ ቤተሰቦች፣ መራሴ በጣም የሚጣፍጥ ነው ማለት ነው። አጅናው ተዘጋጅቶ እንትን ነው የሚቀመጠው ፍሬዘር ውስጥ ያው ስንፈልግ ስንፈልግ ነው ማለት ነው የምናወቀው እና ውጭ ቤተሰቦች

ይሄ ውድ ቤተሰቦቼ ሻላ በሰል አድርገናል። ቡሃራት የሚያስፈልገዋል፣ ማድን የሚያስፈልገዋል። በራችንን ዘግተናል። ወደ እቶች ሽታው ተናደ ችግር ነው ማለት ነው እና ወዲህ ነው። ሰዎች እንደዚህ አድርገን እናዘጋጅና እንደሚታያቸው ባለሙሉ ተስፋ ነኝ። ሃይጅን እናደርጋለን። ቅመም ይሄ ምን እንደሚባል በሀገራችን እራሱ ዘይት ነው ዘይት ነው። አሎመ በጣም መብሰል የለበትም። ሽንኩርቱ በጣም ሲበስል አይወድም ማለት ነው። ከዛ ቲማቲም እጨምራለሁ

ትንሽ ቅላት እንዲኖረው ሳልሳም እናረግበታለን ማለት ነው። ሳልሳም ይጨመርበታል። ትንሽ ነው ሳልሳ የምንጨምረው፣ ትንሽ ነው፣ ያንድ የምግብ ማንኪያ ያክል ማለት ነው። ምን ነጭ እንዳይሆን ነጩን፣ አይፈልጉትም። እሳቷ ደካማ ነው መስለኝ። ብዙት ነገር አይደለም። ሳልሳ ማለት የማጅን ጥማጥ ነው። በብርድ በጣም ነው የሚጠቀሙት ይህንን ምግብ ማለት ነው። ውድ ቤተሰቦች በጣም እንደምትወዱት ባለሙሉ ተስፋ ነኝ። ላይ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች እንሻላ፣ ሁላችሁም በያላችሁበት ያላ ሰላም ዝነት አይለያችሁ። የሚያምርም በጣም ነው የሚያምር። ሀቂቃ ማለት ነው። ረጣ ከዛ እንትናረጋለን። ፊልፊሉን ቃሪያውን ማለት ነው። የፈረንጁን ቃሪያ ያው ፊልፊል ሮሚ ነው የምንለው። በሳዑዲ በውጭ ዓለም ይመስለኛል እንደዛ ይመስለኛል። በሌላቸው ሀገሮች ባላቅም፣ በሳዑዲ ፊልፊል ሮሚ ነው የሚባለው ማለት ነው ውዶቼ። እንደዚህ እያደረግን አብረን እንቆያለን፣ እንላችኋለን እንሻአላ። ከዛ የፍልፍል ሮኛ ማደረኩኝ ግን በቀጫጭ ነው በጫጭሮ ነው የምትከተፈው ትንሽ ማለት ነው። ለምን እንትን ማለት አለበት በደምብ እንዲል ማለት ነው ውዶችዬ፣ እንደምትወዱት ባለሙሉ ተስፋ ነኝ። የሚያስፈልገው ቅመም እያደረኩ ነው። እንደሚታያችሁ ተስፋ ነው። የኛ ቅመም ማድረጊያችን ትንሽ ነው እና ቢያንስ እስከ አንድ ማንካ የትንሿ ማንካ ሙሉት ማለት አለበት ማለት ነው። በደንብ ቅመሙ እንዲሰማ ማለት ነው ውዶች። ከዛ ቁንዶ በርበሬ የተፈጨው ፊልፊል አስዋጥ ማለት ነው። ፊልፊል አስዋጥ ቁንዶ በርበሬ በሀገራችን ማለት ነው። አማውቀው እኔ እንደዛ ነው። ቁንዶ ቆንዶ በርበሬ ፊልፊል አስዋጥ በስሃገር አረኩኝ። ይሄው ያማረ የሰመረ ይሆናል ማለት ነው። ዋው የሆነ ነው። እቂጣው ተቆራርሶ ሲደረግ በጣም ይምራል ማለት ነው። በጣም ይሳርገን ጨውና ትንሽ ነው ማጂ ስላለ እንዳይበዛበት ትንሽ ነው ማረገው ማለት ነው። ብዙ የማይፈልጉም ጨው ከዛ ዝብድ ያመጣለሁኝ ከፍሬዘር ውደች እንደዚህ ምር ብሏል። የሚቀጥለውን ፓርት ደግሞ አሳያችኋለሁኝ ማለት ነው። ይሻላ ኩሽናው ይሄንን ይመስላል። ሌላኛውን ደግሞ በቀጣይ ያሳያችኋለሁ ማለት ነው። እሺ ሰላም ቆዩ። ብሎኝ ያወደች ያው ሁን እንዳሳያችኋለ ይሄ ተቆራርሶ ተዘጋጅቶ ፍሬዘር ነው የሚቀመጠው። ይሄ ተቆራርሶ ነው ሀላ ላይ የሚደረገው ማለት ነው። ሀላ ላይ ካር በኋላ ነው ያንን ኩሽናውን ላው ላይ እንረጨዋለን ማለት ነው። ሻላ በቀጣይ ቀጣዩን ቪዲዮ አሳያችኋለሁ።

ሞቀር ግን ትንሽ ፉርን ውስጥ ሞቅ እናደርገዋለን። ያው ቂጣው ፍሬዘር ስለሆነ የቆየው ግዴታ ነው ማለት ነው። ካሜራማኗ ብዙም ማድበቸው

ፍርን እናደርገዋለን። ትንሽ ማለት ነው። ሞቅ እንዴ